ስለዚህ እኛ የውሳኔ ሰው ካልሆን ሁሌም የሰዎች መጠቀሚያ እንሆናለን። እኔ በሶስት አመት የሶስት ልጅ ወልጃለሁ። ጎበዝ መውለድ ብቻ አይደለም፣ እያሳደግሻቸው ነው፣ ጥሩ ትምህርት እያስተማርሻቸው ነው፣ ፍቅር እየሰጥሻቸው ነው። መውለድ ብቻውን እኮ ትርጉም የለውም። ለመውለድማ እበትም ትል ይወልዳል። ዋናው መውለዱ አይደለም፣ ዋናው ማሳደጉ ነው። እናት ራሷ ማሳደግ አለባት ልጆቿ መውለድ ማንም ወንድና ሴት ከተኛ ግንኙነት ካረገ እርግዝና ይፈጠራል። እርግዝና ከተፈጠረ ደግሞ ዘጠኝ ወር ይቆያል፣ ተምጦ ይወለዳል። ካልተማጠበ ኦፕሬሽን ይወለዳል። መውለድ ዝናት ቢግዲል ቢግዲሉ ማሳደግ ነው። ወልዶ ለማንም መስጠትም ቀላል ወልዶ ምንም አይነት ነገር ቢሆን ጠርስ ነክሶ አሳልፎ ማሳደግ ከዛስ ካሳደግን በኋላ ድሮቻችን እኔ ለአንተ እንዲያርግ ወድደን ነው ወደን ያመጣናቸው በፍጹም ልጅ እንዲያደርግ ልክ እንዲሆኝ ልክ አይባልም። ራሱን ይጣላል፣ አይገባኝም ማለት ነው የተደረግልኝ ነገር እኔውን እዚህም ወደዚህ ምድር ስመጣ ሳልፈለግን የመጣት ብሎ ራሱን ይጣላል። ስለዚህ ዋናው ቁም ነገሩ መውለዱ ላይ ሳይሆን ዋናው ቁም ነገሩ ማሳደጉ ላይ ነው። መውለድን እንደትልቅ ነገር ልናየው አይገባም። መጀመሪያ ልባቸውን የሰበረውን ነገር መልሶ ልባቸውን እንዲያንኳኳ አትፍቀዱለት። ቴንኪዩ መቅድዬ። በቃ ይህንን ነው እኔ ማለት የምፈልገው። እሷ መጀመሪያ እድል ባትሰጠው ነው። ማንም ሰው እኔ ካልፈቀድኩለት ሊጎዳኝ አይችልም። ሰው ነኝ። ሰው እንደጨዋ አይቀመስም። ለመጀመሪያ ጊዜ ሊሸወድ ይችላል። ኢትስ ኦኬ። መጀመሪያ እኮ ተሸወዱ፣ ሰው ናችሁ። ለመጀመሪያ ጊዜ ልሸወድ ተዋወቅን ወደድኩት ወደደኝ ወደደኝ ብያሰብኩ እኔ ማውቀው ስለ ራሴ መውደድ ነው። ሶ የመጀመሪያው ችግር ላይ እርግዝና ኮ ያልፋል። እድሜ ልክ አይደለም ዘጠኝ ወር ነው። በሽታ አይደለም አይገልም። ምንም ቢሆን ያልፋል። ዘጠኝ ወር ብትራ ብትጠማች፣ ሴት ብትቸገር ከዘጠኝ ወር በኋላ ትገላገለዋለች። ያንን እርግዝና ይወለዳል። ልጅም ከተወለደ እንደምንም ችግርን ከተጠቋቋምን ለምነንም ይሁን ሰርተን አሳድገ ነው ያድጋል። እማያልፍ መስሏቸው የመጀመሪያ ችግር ላይ የመጀመሪያ ችግር ላይ ገና እርግዝና ላይ ክህደት ከፈጸመብሽ፣ ገና ማርገዝሽን ስትነግሪው እንዴ የኔ ነው ብሎ ከተጠራጠረ በመጀመሪያ ግንኙነት ይረግዛል እንዴ ካለ ደግመሽ አይኑ ልታይ ይገባል። ይህ ኮኖ ሴቶችን እየጎዳ ነው ያለው። ደግመሽ አንድ ጊዜ ክህደት የፈጸመብሽን ሰው ደግመሽ፣ እድል ድጋሚ እድል የሚባል ነገር የለም። ፈጣሪ እኮ አንዴ ነው እኮ ለመኖር እድል የሰጠን ከፈጣሪ ለምን አንማርምኛ? ፈጣሪ አንዴ ነው ለመኖር እድል ይሰጠን አይደል? ሁለተኛ እድል አለን ሞተን ተነስተን ድጋሚ እንኖራለን? አላየ ነውም። ያላየሁትን ነገር እኔ መመስከር አልችልም። ሞቶ መነሳት የሚባል ነገር መኖሩን አላየውም። ስለዚህ አላወራም ስላላየውት ነገር። ስላየውት ነገር ግን ሳወራ ሰዎች እየሞቱ ነው። እስካሁን ድረስ እኔ በህይወት እያለ ሞቶ የተመለሰ ሰው አላየውም። ስለዚህ ስላየውት ነገር ሳወራ እድል አንዴ ነው። ፈጣሪ አንድ ጊዜ እድል ሰጥቶናል የመኖር እድል። ያችን አንድ እድልን ደግሞ ከፈጣሪ ተምሬ እኔም ለሰው አንዴ ነው እድል የምሰጠው። አንድ ጊዜ አስረግዞሽ በልጅነትሽ ሳታውቂ ከሆነ እኮ በልጅነትሽ አስረገዘሽ አንቺ እሱን ታምነሽ ወደሽው እርጉዝ ነኝ ብለሽ ስትነግረው ከሌላ ነው ካለሽ በአንድ ቀን ግንኙነት አይረገዝም ካለሽ፣ ትልቁ ችግርሽ ላይ ጥሎሽ ከሄደ፣ አንቺ እርግዝናውን አፈርድሜ በልተሽ ተሰቃይተሽ ለምነሽም የሆን ሰው ቤት ተቀጠርሽ፣ ምንም ነገር አድርገሽ እርግዝናውን ተወጣሽ፣ ወለድሽ። ከዛስ አንቺ ያንን መከራ የተሽ ወልደሽ ስታበቂ በመከራ ልጁን አሳድገሽ ካደገ በኋላ ሲመጣ ስትቀበዩ አንቺ ጅናሽ አይደለሽም። ልጁ ይቀበለው አያገባኝም። አምናት ቶኪንግ ስለ ልጁ ስለ አንቺ ሴቷ ኮ ድጋሚ ሪሌሽን ውስጥ አሁን ይሄ ታሪክ ላይ ኮ ታሪካችን ላይ ኮ ደጋግማ ኮ አስገባችሁ ወደ ህይወቷ። ጭራሽ እሷ ደገሰች፣ ጭራሽ እሷ የቤት ቃሟላች። ልጁን ኤኒታይም መቶ ማየት ይችላል። አያገባኝም፣ እኔ በሱና በልጁ መሀል አያገባኝም። ልጄ ነው። የእኔ ታሪክ ቢሆን ይሄ ታሪክ አያገባኝም። ልጄ ነው የሚወስነው መጥቶ ይኸው ይውሰደው፣ ያዝናናው፣ ያብላው፣ ያጠጣው፣ የፈለጉትን ያውሩ። ሲጨርስ ቤት ይመልሰው። እኔን ግን ደግሞ የማየት እድል የለውም። ደግሞ እኔን የመንካት እድል የለውም። አንዴ ክዶኛል፣ አለቀም። አንዴ በችግሬ ጊዜ እርግዝናን በረሃብ በመከራ በስቃይ ያ ዘጠኝ ወር አልፎ ከዛስ ለልጇ ደረግጡት ስታጠባ ያንን ችግር እንዴት ነው ያንን ችግር ሁላ ያንን መከራና ረሃብ ረስቼ ህይወቴ ከተስተካከለ በኋላ ሲመጣ እንደ አዲስ ገላይን እንዲነካ መፈቅድለት፣ እንዴት ራስን መካድ አይሆንም? ያ ብቻዬን ቤት ውስጥ ቤት ዘግጄ ያለቀስኩት ጊዜ አይከሰኝም። ራሴን መካድ ለሱ ብዬ ራሴን ክብጅ፣ እሱን ለማስደሰት ራሴን ካድኩት። ልጇን እያስተማረች ነው እያስተማረች ነው። ለምን እንደሆነ ታውቃላችሁ? ይሄ ነገር የሚሆነው እኛ ሴቶች ሰክሰስፉል ሴት ማለት ስኬታማ ሴት ማለት ያገባች፣ የወለደች ባሏ ምንም እያደረጋት ይሁን ከባል ጋር የምትኖር አይነት ነገር ተሞልቶብን ስላደግን ነው። እንደ አንተ አይነት ደደብ እኔ መልስ አልሰጥም። አታካቢ ሴት ሁሉ ይወልዳል ምናምን አሁን አንተ ደደብ ነህ። በጣም አዝናለሁ። አንተ ለምታጋጥማት ሴት በጣም አዝናለሁ። ለምን አታዝንላትም? እርግዝና ምን ማለት እንደሆነ አታውቅም። ለእናትህ አታዝንም። እናትህን አትወድም። ለእናትህ ክብር የለህም። ለዛ ለሴት ልጅ ክብር የለህም አንተ። ከአንተ ጋር ሪሌሽንሽፕ ውስጥ የምትገባ ሴት በጣም ታሳዝነኛለች። ለምን እርጉዝ ስትሆን ስቃይዋን አትረዳትም? አራስ ቤት ስትሆን ህመሟን አትረዳትም? ምጥ፣ እርግዝና፣ አራስ ቤት ምን እንደሆነ ስለማታውቅ እንዳንተ አይነቱን ከብት ማስረዳት ከባድ ነው። እና ከአንተ ጋር ግንኙነት ላይ የምትወድቅ ሴት በጣም ታሳዝነኛለች። በጣም ያሳዝናል። ምን እንዴት አይነት አስተዳደግ ብታድጉ ነው እንዳንተ አይነት ጋጠወጥ ወንዶች ለሴት ክብር የሌላችሁ? እና በጣም አዝናኛ አንተ እጅ ላይ የምትወድቅ ሴት ይሄ ነገር የሚመጣው ለምን እንደሆን ታውቃላችሁ? ሴቶችን እኛ ሲያሳድጉ ወንድ ልጅ ምንም ቢያደርግሽ የተፈታች ከምትባይ ወንድ ልጅ ባልሽ የተፈታች ከምትባይ ባልሽ ቢሰድብሽ፣ ቢተፋብሽ፣ ሌላ ቢያገባብሽ፣ ቢማግጥብሽ፣ ምንም ቢያረግሽ፣ ቢደበድብሽ፣ ብራምጭ ቢልሽ እሱ ቁጭ ብሎ ቢበላ ወንድ አልባ ከምትባይ ባል አልባ ከምትባይ ባል ሌላትም ከምትባይ ምንም ቢሆን ባል የሚባል ነገር ቤትሽ ውስጥ መኖር አለበት። ጎረቤት ከሚያማሽ የተፈታች ከሚልሽ ምን ከሚልሽ ባልሽ ቢቀጠቅጥሽም ሰክሮ ቢገባም እየሰራሽ ብር ለሱ ሰጭ፣ ልጆች ቢደበድብም ቢማግጥም ውጭ ቢያስረግዝም ቢያመጣም አሳድጊለት፣ ምን ቢያደርግሽ እስካልገደለሽ ድረስ ይገልሽ ሬሳሽ ይወጣል። ይህንን እያሉ ስላሳደጉ ሴቱ እንደዚህ እየሆነ ያለው ባል በብር እየገዛ ያለው ባል እየደበደባት፣ አሲድ እየደፋባት፣ አብራምት ኖሮ እየማገጠባት፣ አብራምት ኖሮ እየተፋባት፣ እየሰደባት፣ አብራምት ኖሮ ይሄ ነገር እየተሞላብን ባለትዳር በቃ ሴት ልጅ ስኬታማ የምትባለው ባለትዳር ስትሆን ብቻ ነው። ትዳር የሌላት ሴት የተረገመች ናት። የተፋታች ሴት ባለጌ ናት፣ ዱርዬ ናት፣ የተረገመች ናት የሚል ነገር እዚህ ላይ ስለሞሉ ስለሞሉ ነው። ይህን ደግሞ ይህን ጎጂ ባህላችንን ደግሞ እኛንን ማስቆም ያለብን። ለምን ሴቶች እያለቁ ነው፣ እየተበደሉ ጭራሽ፣ ገንዘብ እየከፈሉ ጭራሽ፣ ደግ ሰው እያገቡ። እስከ መቼ ነው ይሄ ነገር የሚቀጥለው? እኛ ዝም ካልን ወደ ልጆቻችን ይሄዳል። እኛ ግን አሁን ለልጆችሽ ስትይቻ የሚባሉ ስቴንኪዩ ልጆቿ አይምሯቸው እየተበላሸ አባት ሰክሮ ገብቶ ሚስቱን ሲቀጠቅጥ እያዩ፣ ሚስቱ ላይ ሲተፋ ሲሰድብ እያዩ፣ ሚስት ዝቅ ብላ ተሰብራ እያለቀሰች እየኖረች እያዩ እንዴት ስለአባታቸው ፍቅር ይኖራቸዋል? ከዛ ትዳርስ ምንድን ነው የሚማሩት? ምንድን ነው የሚያገኙት? ልጆቹ ምንድን ነው ገደብ ማንተነግ ለሴት ልጅ ክብር የሌለ እርግዝና ምን ማለት እንደሆነ ማታቅ አራስነት ምን ማለት እንደሆነ ማታቅ። ዝንብለ ቻክችክ ብቻ አንተ ይብላኝ፣ አንተን ለምታገባ ይብላኝ። እኔ በበኩል እንደ አንድ ኢትዮጵያ ቤት በሁለት ዓመት ወር በጣም ብዙ ሴቶችን አንቀቻለሁ። ኖ ማለት ጀምረዋል ሴቶች ለበደል ኖ፣ አልገዛም፣ ኖ ያ ትቀራለ፣ ሲንግል ሆናታለው እንጂ አልበደልም ዲስሪስፔክት እያረከኝ በገንዘብ ከፍዬ እያኖጉህ እያስተዳደርጉ እየማገጥ ይህን ሁሉ ነገር እያረክብኝ አልኖርም። ራሴን ነፃ አወጣለሁ። እማራለሁ፣ እሰራለሁ፣ ራሴን አስተዳድራለሁ። ራሴን ነፃ አወጣለሁ። ካከበርከኝ በጥፋክ ክብሬ ካብሬክ ኖራለሁ፣ ካላከበርከኝ ጥዬህ ሄዳለሁ። አለቀ። ለምን እንደ ድሮ ሴት ልጅ ከወንድ እንዳጠብቅ? አሁን ሴቶች እየሰሩ ነው። የምትሰራ ሴት ደግሞ ዲስሪስፔክት ስትደረግ ሲማገጥባት ሲተፋባት እጅ ሲነሳባት ጥላ ትሄዳለች ለራሱ ለልጆቿ ትተርፋለች ለልጆቿ ደስተኛ ህይወት ታቀርባለች ጭቅጭቅ የሌለበት ድብድብ የሌለበት ጭንቀት የሌለበት ህይወት ታቀርባለች ለልጆቿ እናንተ ደግሞ ይህናትፈልጉት እንዳንድ አይነት ደግሞ ወንዶች እንዲህ ብዙ ሴት አስቀምጣችሁ በየቦታው በሴት የምትተዳደሩ ሴትን አረብ ሀገር እየላካችሁ በደሞዟ የምትኖሩ በውርጫችሁ የምታሳድጉ ድራፍት የምጠጡ ጥሬ ስጋ የምትበሉ ሌላ ሴት የምትጋብዙ እንዳንተ አይነት ወንዶች ደግሞ እኔ መጥቼ መተዳደሪያችሁን እንጀራችሁ መጠስኩባችሁ። ሴቱ መላክ አቆመ። ሴቱ መላክ ሲያቆም እንደ ወሽመጤ አይነት ወንዶች ደግሞ በየሚዲያው እየቀረቡ ያለቅሳሉ። ሴቶቻችን ተውን፣ ገቢያችን ተቋረጠ፣ ጉሮሯችን ደረቀ እያሉ ያለቅሳሉ። የወሽመጤ ተቃራኒ የሆኑ ወንዶች ደግሞ ወጥተው ይሰራሉ። ሴቶቹ መላክ ሲያቆሙ ወንዶቹ መስራት ጀመሩ። እኔ ወንዶቹ እንዲሰሩ አደረኳቸው። ይመስገን ፈጣሪ። ወንዶች ተነስተው ስራ እንዲጀምሩ ሴቶች ደግሞ እንዲባነኑ እና ገንዘባቸው እንዲይዙ ከዛ እንደሆነ ወሽመጤ አይነት ወንዶች ደግሞ እየወጡ በየሚዲያው እንዲያለቅሱ ባጃጅ እንዲገዛላቸው፣ እንደዛኛው ሁለተኛው ቁጥር ሁለት ወሽመጤ ደግሞ የዱባይ ቪዛ እንዲገዛለት የሴት ወረተኛ ነው የሚሳደቡ ንኪ እኔ ማልመቻቸው ሴት ቁጫር ጋር የምትቀልባቸው ወንዶች ሌላ ምን አደረግኳቸው? እንደዚህ የሚንጫጩት ኮመንት ላይ ሴት ቁጫር ጋር እየላከች ሴት ያገባሉ። ሴት የሚያገቡት ደግሞ ጉልበቷ ሊጠቀሙበት ነው ያገቧታል። ው እንደ ባለታሪካችን እንደዚህ ባለታሪካችን ያገቧታል፣ በሳምንቱ ወደ አረብ ሀገር ይልካታል፣ ኢንጆይ ሳታረግ ጫጉላ የለ ሽርሽር የለ ኢንጆይመንት የለ ተጋ በሳምንቱ ወደ አረብ ሀገር በዚህ እንኳን አትባንኑም በማይሞት አግብቶ በሳምንቱ አረብ ሀገር ከላከሽ በዚህ እንኳን አትባንኝም እንደማይወድሽ ብርሽን ጉልበትሽን ብቻ እንደፈለገ አብሮሽ ላይዝናና ዝናና ኢንጆይ ላታደርጉ ምንም አይነት የሰርግ የጫጉላ ሽርሽር ምንም አይነት ሚሞሪ ጭንቅላትሹ ሳያስቀምጥ ምንም አይነት ደስታ አብረሹ ሳታሳደፊ ሳትዝናኑ ኢንጆይ ሳታረጉ አገባ ተፈራረመ በቆዳ አረብ ሀገር ከዛ በየወሩ ደሞዝ ሽንትልክ ያለሽ እሱ እዛ ጫቱን ይቀማል ጥሬ ስጋውን ይበላል ድራፍቱን ይጠጣል ሴት ያገላብጣል በማንበር በአንቺ ብር አንቺ የመዳምን ሽንት ቤት አጥበሽ በምትልኪለት ብር እና እንዴት አይጥመዱኝ ይህን ሁሉ ገቢ አስቆሜባቸው እንዴት አይጥመዱኝ ይህን ሁሉ ገቢ ጉሮሯቸውን ዘግቼው አሁን እኮ ለእነሱ እንደ ቢዝነስ ነው ቢዝነስ አራት ድርጅት አለኝ ይላል አራት ካምፓኒ አለኝ። አንድ አንደኛው ካምፓኒ ሳውዲ አረቢያ ነው። አንደኛው ካምፓኒ ኩዌት ነው። አንደኛው ካምፓኒ ባህሬን ነው። አንደኛው ካምፓኒ ዱባይ ነው። ከዱባይ በድርሃም ይላክልኛል። ከባህሬን በዲናር ይላክልኛል። ከሳውዲ በሪያል ይላክልኛል። በቃ የአራት ድርጅት ባለቤት አራት ሚስት ያገባል። አራቱንም በየአቅጣጫው በእያንዳንድ አረብ ሀገር ይልካል። ከአራቱ ድርጅቶቹ ብር በየወሩ ገቢ ይገባለታል። ድርጅቶቹ እየሰሩ በየወሩ ገቢ ያስገባሉ። እሱ ተቀምጦ የድርጅት ባለቤት ነው። ይህ ዘቦስ ተቀምጦ ኢትዮጵያ ውስጥ ከአራት አቅጣጫ ከአራቱም ድርጅቶቹ በየወሩ ገቢ ይገባለታል። በውጭው ነው ያሳድጋል ላይፉን። ዘጭ ብሎ ደስ ያለውን ላይፍ ይኖራል። ከጆርዳን በዶላር ከጆርዳን በዶላር አራቱ በይፋ የሚያገባቸው ሚስቶቹ ናቸው። ሌሎች ደግሞ ውሽሞች ደግሞ አሉ። በፌስቡክ በቴሌግራም በኢሞ ምናምን እየተጀነጀነ ደግሞ ውሽሞች ደግሞ አሉ። ውሽሞች ደግሞ በያቅጣጫ በቃ ስንት አረብ ሀገር አለ? ንገሩ። ስንት አረብ ሀገር አለ? ሰባት ነው፣ አስር እንቁጠር። አረብ ሀገራት ካታር አለ፣ ዱባይ፣ ኩዌት፣ ባህሬን፣ ኦማን፣ ሳዑዲ። በአንድ ሀገር ላይ ሁለት የሚያላቸው አሉ። ቤሩት ያልተቆጠረ አረብ ሀገር ንገሩ። ያልተቆጠረ አረብ ሀገር ሀበሻ ይሄድበት፣ ያልተቆጠረ አረብ ጆርዳን አልቆጠርኩም። ቆይ ካታር፣ ኩዌት፣ ባህሬን፣ ሳዑዲ፣ ዱባይ፣ ጆርዳን፣ ቤሩት፣ ኦማን ኦማን ሌላ የት አረብ ሀገር ሀበሻ ይሄዳል? ጆርዳን ቆጥሬ የለው ኩዌት አልቆጠርኩ ቁጥር የለው ኢራቅ ጭራሽ ኢራቅ የሚኬዳል? ኮንትራት፣ እሺ ኢራቅ ዘጠኝ ብለናል። ዘጠኝ አረብ ሀገራት። ግብፅ ኮንትራት አይኬድማ። ግብፅ እኮ ወደ ሌላ ሀገር ለመሻገር ነው የሚሄዱት። ሶሪያ አይኬድም፣ ውሸት ነው። ሶሪያ ለራሷ ፈርሳለች፣ ምን ይኬድባታል? የምን አይኬድም? የምን መሻገሪያን? ወደ ሳውዲ በባህር ሲሄዱ፣ ስለ ኮንትራት ሀገራት ነው ያልኩትኝ። ዘጠኝ ሀገራትን ቆጥረናል። ዘጠኝ አረብ ሀገራትን አራቱን በይፋ ሚስት ያገባል ይልካል። አምስቱን ደግሞ በውሽማ ከፌስቡክ ከኢንስትግራም። ኢንስትግራም እንኳን አይጠቀምም፣ ሰገጤ ነው እሱ። የሚጠቀመው ፌስቡክ፣ ቴሌግራም